መልካም ነገር የተነፈገ የከሰረ ሰው ነዋል። አብነ ቢሰላሁ ዐለይሂ ወሰለም። ሁለተኛው ከባድ ወንጀል ወላጆችን መበደል ነው። አንደኛው በአላህ ማሻረክ ነው ካሉ በኋላ ሁለተኛው ወዑቁል ወሊዲን ብላ ወላጆችን መበደላ ከአላህ ተከትሎ ትልቅ ሐቅ፣ የወላጆች ሐቅ። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ከሽርክ አስከትለው ከባድ ወንጀል ወላጆችን መበደል ነው ያለው። ቁርአን ላይ ወከባ ረቡከ አላ ተዕቡዱ ኢላ እያሁ ወቢልዋሊደይን ኢሕሳና። ሙን ጌታ አላህ አዘዘ ፈረደ፣ እሱን እንጂ ማንንም እንዳታመልኩ፣ ለወላጆቻችሁም በጎ እንድትሆኑ። በተለይ በአንተ ሠራ ሁለቱም ወይም ከሁለቱ አንዱ እድሜያቸው ቢገፋ ወፍ አትበላቸው፣ እጭ አትበላቸው፣ የእዝነት ክንፍህን ዘርጋላቸው፣ ተናነስላቸው፣ መልካም ክብር የተሞላበትን ንግግር አናግራቸው። በህፃንነት እንዳዘኑልኝ እዘንላቸው ብለህ ጌታህን ለምንላቸው፣ ብለዋል። ስለ ወላጆች ብዙ መናገሩም አያስፈልግም። ህሊና ያለው አቅል ያለው ልብ ያለው ከምንም በላይ የወላጆችን ሀቅ ያውቃል፣ ይጠብቃል። ማን ነበረ እሱ? ትናንት ነው። ማን ነው ለዚህ ያበቃው? ከመሆኑም ጋር ግን ሸሪዓ በወላጆች ጉዳይ ብዙ ብለዋል። ካፍሮቹ እንኳ ቢሆኑ አንተ በአላህ ምታም ሆነ ሙስሊም ሆነ እነሱ ሙስሊም እንኳ ባይሆኑ ሀቃቸውን ጠብቅላቸው። በዱንያ ጥሩ ጓደኛህ ናቸው በወንጀል እስካላዘዙህ ድረስ ያሉህን ሁሉ እሺ በላቸው የእምነቱ ጉዳይ ነገ ወደ ጌታችሁ ስትመለሱ አላህ በመካከላችሁ ይፈርዳል ብለ መእምነት አንድ አይደለንም ብለህ ካፍሩ እንኳ ቢሆኑ የአላህ የመልእክተኛው ጠላት እንኳ ቢሆኑ በእምነቱ ጉዳይ አትከተላቸው እምነታቸው የተሳሳተ ከሆነ ነገር ግን ዱንያ ላይ ጥሩ ጓደኛህ ናቸው ቅርባቸው ተናነስላቸው የከሰረ ይሁን ጠፋ፣ ከሰረ፣ ተዋረደ። ወላጆቹን ሁለቱንም ወይም ከሁለቱ አንዱን በስተርጅና አግኝቶ ጀነት ያላስገቡት ሰው ተዋረደ፣ አፈረ፣ ከሰረ ብለውን ነቢ ሶለላሁ ዐለይሂ ወሰለም። አባት እናት ሁለቱም ኖሮ በሕይወት ኖረው ወይም ከሁለት አንዱ በሕይወት ኖረው እድሜያቸው ገፍቶ ወላጆቹን ተንከባክቦ አስደስቶ ሀድሞ ጀነት ያልገባ መሕሩም ነው መልካም ነገር የተነፈገ የከሰረ ሰው ነው። አብነ ቢያ ሰላሁ ዐለይሂ ወሰለም ጂሃድ መሄድ ፈልጎ ወጣቸው ጋር የመጣን ሰው አህዩን ዋሊዳት ወላጆች ጋር በሕይወት አሉ? አዎን አላቸው። ሂድ እነሱን በማገልገል እነሱን በመጦር እነሱን በመንከባከብ ጂሀድ አድርጉ ብለው መልሰዋል። አይ ብሎ አትሄድ ያሉት አይ ብሎ የመጣን ሰውም ሂድ እንዳስለቀስካቸው ሁሉ አስቃቸው፣ አስደስታቸው ብለው የመለሱበት ሁኔታ የአላህ ውዴታ ከወላጆች ውዴታ ጋር የተያያዘ ነው ተብሏል። ወላጆቹ በሱ ደስተኛ የሆነው ሰው አላህ በሱ ደስተኛ ይሆናል። ወላጆቹን ያስቆጣ፣ ወላጆቹ የተቀየሙት ሰው አላህ እሱን ይቆጣል። ፈርዱም ይሁን ሱና ሶላቱ ዒባዳው ከአናቱ አንድ ስንዝር አልፎ ወደ ላይ አይወጣም ተብሏል። እስኪ ደሰቱ ድረስ ይቅር እስኪሉ ድረስ ባለነበት ጊዜ ብዙ ልጆች ለወላጆቻቸው ያላቸው ክብር እጅግ በጣም የወረደም ከወላጆቻቸው እኩል መልስ የሚሰጣጣል ወላጆቻቸውን የሚያገላምጡዋል ወላጆቻቸው የጠሯቸው እንዳልሰማ ሆነው ነው ሄዷል። ለራሳቸው ጠግበው እየበሉ ልብስ እየቀያየሩ ዘመናዊ ቤት ውስጥ የኖሩ ወላጆቻቸውን ምን ቸገራችሁ ብለው ዞር ብለው የማያዩ ከሰው የተፈጠረ ድንጋይ ልብ ያላቸው ሰዎች በስተቀር ነገ የጀዛ እንዳገኘ ወላጆቹን የበደለ ከአኺራ በፊት ዱንያ ላይ ዋጋውን ያገኘ ዝምድናን እንደመቁረጥና ወላጆችን እንደመበደል አጸፋው፣ ቅጣቱ ፈጣን የሆነ ነገር የለም ተብሏል። ብዙ ወንጀሎችን አላህ ቅጣታቸውን ለአኼራ ያዘገየዋል። ዝምድናን መቁረጥ፣ ሰውን መበደል፣ ቡል ወላጆችን መበደል ቅጣቷ ይዘገይ ከአኼራ በፊት እዚሁ ገዛው ይጀምራል። ታይቷል። በዚህ ዙሪያ ብዙ ተብሏል። ወላጅ አባቱን መሬት ላይ ስሎ የጎተተ ልጅ ከጊዜ በኋላ ልጁ ደርሶ መሬት ላይ እንደበግ አስሮ ጎትቶታል። ሰዎች ሁሉ ተገርመው ኧረ አባትህን ሲሉ ሰዎች ሲጎትተኝ ድሮ አባቴን ስለጎተት ነው ብሏል። ድሮ አባቱን እስከ ጎተተበት ድረስ ከጎተተው በኋላ አሁን አቁም ልጄ ሆይ፣ ድሮ አባቴን የጎተትኩት እስከዚህ ድረስ ነው። ወላጅ አባቱን በጣም አርጅቶ እሱን መጦር ማስደሰት ከህፃን ልጁ በላይ መንከባከብ ሲገባው አንተ ከኔ ጋር መኖር አትችልም ብሎ ደጅ ላይ የጥበቃ ቤት ላይ ነፋስ ብርቅ እየተፈራረቀበት አኖሮ መጨረሻ ላይ ሲሞት ይህን ግፍ የፈጸመው ልጅ ህፃን ልጁ የአባት ሬሳ ሲወጣ ትንሽ የቆሸሸች ያረጀች ሳህን ባገኘ ጊዜ ሳህኗን አንስቶ ሲታቀፍ ቆሻሻ ነው ጣለው ሲለው፣ አባቱ አይ አትሉ፣ ይሄ ያንተ አባት ምግብ የሚበላበት ሳህን ነበር አይደል? ወደፊት እንደሱ ሲታረጅ በዚህ አበላሃለሁ ያለበት ሐልም ተገኝቷል። እዚሁ አሁን ባለንበት ዘመን ላይ ወላጆችን የመበደል ወንጀል ከአኺራው እዚሁ ዱንያ ላይ ጀዛው አጠፋው ቅጣቱ ይፈጥናል። እያየንም ነው። ብዙ ሰዎች ህይወታቸው ላይ ስኬታማ ይሆናሉ፣ በህይወታቸው ደስተኛ ይሆናሉ። ለምንድን ነው ሲባል ከጀርባ ጥሩ ዱዓ የሚያረጉላቸው በእነሱ ደስተኛ የሆኑ ወላጆች ይኖሯቸው። ብዙ ጊዜ ደግሞ እስከ ሰማይ ከፍ ብለው ነገር ግን መጥፈው ወደ አደብ ይወድቃሉ። ለምን ይሆን ሲባል አንዱ ሚስጥር የሆነው ወላጆቻቸውን ስለሚበድሩ፣ ቀልባቸውን ስለሚሰብሩ፣ ስለሚያሳንሷቸው ከወላጆቹ ጋር አብሮ መቀመጥ አብሮ መብላት አብሮ መንገድ ላይ መሄድ ማይፈልግሰል አይመጠኑኝም እነዚህ ወላጆች የናቸው ማለት አልችልም። ማለሻ ምን ማን ነበር ትናንት ቆሻሻ ነጥብ የሚያስወግደው ማን? ለዚህም ነው ዲን አይደለም አቅል ህሊና ያለው ሰው እንኳ ብዙ በወላጆች ጉዳይ መምከር አያስፈልገውም። አቅሉ የሞተ ህሊናው የሞተ አቅሉ የደከመ ከሆነ ቢመክሩትም አይገባውም። ኢላ ማ ረሂመላህ ወላጆችን መበደል እነሱን መምታት መግደል ማለት አይደለም። ፊትን ማኮሳተር ወላጆችን መበደል። እነሱ ቅርብ ሆነው ሳለ ጮክ ብሎ መናገር ወላጆችን መበደል። እነሱን ከኋላ ያስኬዱ ከፊት ቀድመዋቸው መሄድ እነሱን ተከታይ ማድረግ፣ ወላጆችን መበደል የሚያስፈልጋቸውን ነገር እያወቁ ጎድሎ ሳለ አምጣልኝ ብለው አውጥተው እስኪጠይቁ ድረስ መጠበቅ፣ ወላጆችን መበደል። ወቢልዋሊደይኒ ኢሕሳና ለወላጆች ማሳመርን አሳምሩ። በጎ መሆንን በጎ ሆኖ ብለው ከማንም በላይ ለማን በጎ ልሆን ለማን ጥሩ ጓደኛ ልሆን ተብለው ሲጠየቁ ነቢዩ ለወላጅ እናትህ ብለዋል። ከዛ ሲሏቸው ለወላጅ እናትህ ከዛ ለወላጅ እናትህ ከዛ ለአባትህ። ይሆነ እናትን ሶስት እጥፍ መልካም እንድንሆንላት በጎ እንድንሆንላት አርጋ። ሶስት ስለ ተቸገረች፣ አርግዛ ተቸግራለች፣ ስታምጥ ተቸግራለች፣ አጥብታ ስታሳድግ ተቸግራለች። ከአባት ይልቅ ሶስት እጥፍ ሐቅ አለ። ነገር ግን አሁን ያለው ተጨባጭ በሚታይበት ጊዜ ሶስት እጥፍ የሚያስቸግሩት ብዙ ልጆች እናትን ከአባት ይልቅ አባት ስለሚጮህ አባት ስለሚደባደብ ምናልባትም ከዝና ለናት ይልቅ እዝነት ስለሚያንሰው በሦስት እጥፍ በጎህኑላት፣ እዘኑላት፣ ስራሩላት የተባለችውን እናት በሦስት እጥፍ የሚያሰቃዩ ልጆች አሉ። ቢበድሉህም ቢበድሉህም ቢበድሉህም ተበሏል ለወላጆቹ በጎህን፣ ጥሩህን እነሱ በዳይ ቢሆኑ መጥፊ ቢሆኑም ተበሏል። ለዚህ ወላጆችን በንግግርም ይሁን በተግባርም ይሁን በምልክትም ይሁን ምንም እንኳ ባይናገሩ እጅን እነሱ ላይ እንደዚህ ማወራጨት ከባድ ወንጀል እነሱን መበደል አላህ ተባረከ ወተዓላ ከእሱ ሐቅ አስከትሎ ሐቃቸውን ያከበደብን ወላጆችን ልንወዳቸው ልናዝንላቸው ህፃን ያለን እንዳዘኑልን አሁንም እንደሚያዝኑልን ልንከባከባቸው ልንተናነስላቸው የሚፈልጉትን አስቀድመን አውቀን ልናሟላላቸው ልናከብራቸው ወዳጆቻቸውን ልንወድ የሚያስደስታቸውን ነገር ሁሉ አውቀን ልናደርግ ቀልባቸው የሚሰብርና የሚያስከፋቸውን ነገር ሁሉ አውቀን ልንርቅ ልንጠነቀቅ ይገባል። ይሄን ካላደረገን። በዳይ ሐቅ አጉዳይነን ከወንጀሎች ሁሉ በአላህ ከማሻረቅ ቀጥሎ ከባድ ወንጀል ወላጆችን መበደል ነውእና ከባድ ወንጀል ላይ ወድቀል። የወላጆች ሐቅ ብቻ አደለም፣ ወላጆችን አክበር የአላም ሐቅ ጭምር ወላጆችን አክብር ብሎ ስላዘዝ ወላጆቹን ያስቆጣ ሰው እነሱን እንኳ ቢያስደስት አላን ድጋሚ ቅርታ መጠይቅ ኖርበታል። የላ ቅ አለበት አክብር ብሎ ስላዘዝ አስበድላቸሁ ብሎ ስለከለቀል፣ የጀነት በር ወላጆች ናቸው። ጀነት መግባት የፈለገ ከወላጆቹ ያለውን ግንኙነት ሊያሳምር ባለፈው ያጠፋ ይቅርታ ሊጠይቅ ሊያስተካክል ሊፀፀት ከወላጆቹ ጋር መልካም ግንኙነት ያለው በርትቶ ሊቀጥል ይገባል። እስከ ለተሞታቸው ድረስ እድሜያቸው ቢገፋው እንኳ ሰብሮ ታግሶ በመልካም ሊኗኗራቸው ይገባል። እድሜያቸው ሲገፋ አብረው መጥፎ መጥፎ ባህሪዎች ሊመጡ ይችላሉ። ሊያስቸግሩ ይችላል። አላህ እየፈተነ አላህ እየፈተነሽ ነው። ትንሽ መታገስ አቅቷቸው ከእነሱ ጋር መኖር አልቻልኩም ብለው ወላጆቻቸውን ራቅ አድርገው የሚጥሉ ለራሳቸው የተንደላቀቀ ኑሮ እየኖሩ ወላጆቻቸው በችግር የሚኖሩበት የሚበሉትን የሚያጡበት ታመው የሚያሳክማቸውን ሰው የሚጠይቃቸውን ሰው የሚያጡበት። ሐላል የጠባይ ችግሩን ካ ቢኖርባቸው ወላጅ መጥፎ ነው አይባል። መጥፎም ካ ወላጅ አባቴ እናቴ እንዲያረገችኝ ብሎ መናገር አይቻል። ከወላጆቻቸው ይልቅ የትዳር አጋራቸውን ከአባቷ ይልቅ ባሏል ከእናቱ ይልቅ ሚስቱን አስበለቀው ለትዳር አጋራቸው ብለው ወላጆቻቸው የሚያስቀይሙ ጃሂሎች አሉ። ሞኞች አሉ። አላዋቂዎች አሉ። ሁሉም የሰው ልጅ ሊተካ ይችላል። አባትና እናቱ አይተኩም። ባል ሊተካ ይችላል። ሚስት ልትተካ ይችላል። ልጅ ሊተካ ሊወለድ ይችላል። አባቱና እናቱ አይተኩም። እንዲያ አላህ ያከበደው ነገር ልናከብድ፣ ራቁት ያለውን እንድንርቅ ይገባል። በሦስተኛ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም አክብደው የሰው ልጅን ህይወት የሚያጠፋ የሚያፈስል እንደሆነ የነገሩን ወንጀል በውሸት መመስከር ነው። በሶስተኛ ደረጃ ወሻሃደት ዙራ ተዝውራ ከባባድ አጥፊ ወንጀሎችን ራቁ፣ ተጠንቀቁ። አጥፊ ወንጀል ከሚባሉት አንዱ በውሸት መመስከር ነው። ውሸት መናገር ነው። በውሸት መመስከር ማለት የግድ ፍርድ ቤት ላይ ቆሞ አንድ ሰው ላይ ያላደረገውን አድርጓል ያለውን የለውም ብሎ መመስከር ብቻ አይደለም። ስለ አንድ ሰው የሌለበትን ነገር አለበት ብሎ መናገርም መመስከር ነው። አላህ ተባረከ ወተዓላ የእሱን ደጋግ ባሮችን የረሕማን ባሮችን የጀነት ሰዎችን መገለጫ ሲነግረን ወለዚነ ላ የሽሀዱነ ዙረ ወኢዛ መሩ ቢለግዊ መሩ ኪራማ ብላ፣ የረሕማን ባሮች ከሸይጣን ከስሜት የተላቀቁ ጀግኖች በውሸት አይመሰክሩም ብላ ውሸት አይናገሩም ብሎ የአላህን ሐቅ በተመለከተ ይሆን በአላህም አያጋሩ አላህ ላይ የማያውቁትን ማይናገሩ ዲን ላይ ማያውቁትን ማይናገሩ ነቢ ያላሉትን ማይሉ ማለት ነው። በውሸት መመስከር፣ በውሸት መናገር ይህን ሁሉ ያካትት አላህ ላይ የሌለበትን መለጠፍ፣ ነቢ ያላሉትን ብለዋል ማለት፣ ዲን ላይ ያለውቀት መናገር፣ በውሸት መመስከር፣ ሰዎች ላይ የሌለባቸውን ቀጥፎ ፈጥሮ መናገር፣ ዱንያቸውን፣ አኼራቸውን፣ ህይወታቸውን ሊያዛባ የሚችልን ንግግር፣ በተለይ ፍርድ ቤት ቀርቦ መስክሮ እነሱ እንዲጎዱ ማድረግ ከባድ ወንጀ የተቁዋማ አነስ የዲን መድከም ምልክት። አንዳንዴ የሚያደርጉት ዘመዳቸውን ለመጥቀም ሊሆን ይችላል፣ በውሸት የሚመሰክሩት። ሌላ ጊዜ ደግሞ የማይወዱትን ሰው ለመጉዳት ሊሆን ይችላል። ሌላ ጊዜ ደግሞ ጠፊ ለሆነ ዱንያዊ ጥቅም ለብር ብለው ሊሆን ይችላል። ያላዩትን አይቻለሁ ሲደረግ ያዩትን አላየሁም ብለው ለምስክርነት ከታጩው በኋላ አልተደረገም ብለው የሚመሰክሩት አክል ያለው ሰው አኼራ አላህ ዘንድ ሚያስወቅስን ነገር እያደረጉ ዱንያ ላይ ከራሱ ምንም ከሰው ላይ ጉዳትን መከላከል አይታሰብም። ሰዎች የሚዋሹት በውሸት የሚመሰክሩት ዱንያዊ ጥቅም ለማግኘት ለራሳቸው ወይም ሌላ ሰው ለዘመድ፣ ለወዳጅ አሊያ ደግሞ ከራሳቸው ወይም ከሚወዱት ሰው ጉዳትን ለመከላከል ብለውን ውሸት የሚናገሩት በውሸት የሚመሰክሩት ከጉዳቶች ሁሉ የከፋ ጉዳት የጀሃነም ዛ ያኺራ ከዳ ከጥቅሞች ሁሉ ያላቀ ጥቅም ያላህ ማህረት ጀነት በውሸት መስከር ይሄን ራህመት ጀነትን አኼራን ያሰጣል ያስቀጣል በውሸት መመስከር ከከባባድ ወንጀሎች የተመደበበት ምክንያት ዱንያም ይሁን አኼራ ላይ ከባድ ጉዳት ስላለ ዱንያ ላይ የሰዎችን ህይወት ያበላሻል በውሸት ስለተመሰከረ ሰው እግድልሃል ተብሎ የሚገደል ሰው ይኖራል ንጹሕ ሰው ሕይወቱን ያጣል ማለት ውሸት በመናገር በውሸት በመስ ዝሙት ያልሰራች ሴት ልጅ ዝሙት ሰርታለች ተብሎ ክብሯ አይነካም። የወላጆቿ የቤተሰቦቿ ሰው ይጠፋል ቤታቸው ሁለተኛ ለስዳር ሚያንኳኳም ሰው ያጣል ክብር የሌለው ቤተሰብ ተብሎ ነገር ግን በውሸት የተናገረው የመሰከረው ይሄን ያክል ከባድ ላይ መስሎ ይችላል። የሰው ህይወት ግን ያባላሽ። በውሸት ተመስክሮ እድሜ ልክ ሰው ሊታሰር ይችላል። ለረዥም ዓመታት ሊታሰር ይችላል። ራሱ የሚሰቃያል፣ ቤተሰቦቹ የሚሰቃያል። መሰል የሆኑ በውሸት ንግግር በውሸት በመመስከር የሰውን ዱኒያ ህይወት የሚያባላሹ ነገሮች ይኖራሉ። በውሸት የመሰከረው አካል ከአኼራ በፊት ዱኒያ ላይ ይዋረዳል። እያደረ ሐቁ ሊወጣ ይችላል። እሱ ራሱም ጭንቀት፣ ፍርሃት፣ ስጋት ተለቆበት ተሳተቻለሁ ሊል ይችላል። የሰው ስም ካጠፋ በኋላ የሰው ህይወት ካበላሹ በኋላ ምናልባትም ሰው ካስገደሉ በኋላ ለዳ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት መዘዝ ያለውን ውሸት መመስከር ከሽርክ ቀጥሎ፣ ወላጆችን ከመበደል ቀጥሎ እንድንረቀው እንድንጠነቀቀው አዘውናል። ሙእሚን ላይ የሌለበትን ንግግር የተናገረ ሰው አላህ ተባረከ ወተዓላ አስከነሁ ላሁ ረድገተል ኸባል ብላ የጀሃነም ሰዎች በጀሃነም እሳት ሲቀቀሉ ከእነሱ የሚወጣ እዣት ቆሻሻ ያ ቆሻሻ ውስጥ እንዲታሰር አላህ ያደርገዋል። ብሏል ነቢዩ ሶላቱ ሰላም ካለው ነገር ከውሸት ንግግሩ ጠርቶ እስኪወጣ ድረስ። ሰው ላይ የሌለበትን ንግግር የተናገረ ሰው የጀሃነም ሰዎች በጀሃነም እሳት ሲቀቀሉ፣ ሲጠበሱ ከእነሱ የሚወጣ ፈሳሽ ይህ ፈሳሽ የተሞላበት ስፍራ ላይ ይታሰራል። ከግማቱ ከቃጠሎ ጋር ከውርደቱ ጋር ወንድሙ ላይ የሌለ ንግግር በመናገሩ ይህ አይነት እንጀዛ አላህ ይሰጠዋል። ሌላ ነቢ ሰለላሁ ዐለይሂ ወሰለም ስለዚህ ወንጀል ሲናገሩ መጀመሪያ ሲናገሩ ጋደም ብለው ነበር ተደግፈው ነበር የሚናገሩ፣ እዚህ ሲደርሱ ግን ተነስተው ቁጭ አብዝተውም ደጋገሙት። ሱሐቦች ሁሉ አዝነውላቸው በጣም ተጨንቀው አክብደው ሲናገሩ ለይተሁ ሰከተ አረንዶ ዝም ባሉ ተጎዱ እኮ እስኪሉ ድረስ ይሄን ወንጀል አስጠንቅቀዋል። አላህን ልንፈራ በንግግራችን በሀሳባችን፣ ከዘመድ ጋር፣ ከባል ጋር፣ ከወዳጅ ጋር፣ ከጠላት ጋር ባለን ግንኙነት በሁሉም አላህን ልንፈራ ይገባል። ይሄኔ ነው ሙእሚን የምንባለው። ከስሜት ጋር በሚሄዱ በሚቀሉ ነገሮች ላይ ብቻ ሙስሊም መምሰል ሳይሆን ሁሉም ነገር ላይ በሁሉም ቦታ ላይ አላህን ልንፈራ ይገባል።